ትራምፕ ሰሞኑ የተናገረው ነፍሰ ጡሮችን የተመለከተ ከኦቲዝም ጋር የተገናኘ ጉድ ተለይ የእመቤታችን ስዕል ይዛ ይዘን ወጣል ማለት ራሳችን እመቤታችንን ክብር እንደማሳጣት ነው። ሰሞኑን በርካታ የመከላከያ ሰራዊት አባላት በፋኖ መማረካቸው የተነገረ ይገኛል ለወሬ ሰላም ውድ ዩቲዩብ ቤተሰቦቼ፣ እንዴት ናችሁ? እግዚአብሔር ይመስገን። ለመላ ኦርቶዶክስ እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እላለሁ። መራ እለት ነው። መስቀሉ ያው በአዲስ አበባ በተለይም መስቀል አደባባይ አይረሳኝም። ሁሌ ደስ የሚለኝ በዓል ነው መስቀል ፈከት ያለ በዓል እንዲሆንላችሁ እመኝላችኋለሁ። የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። ሰሞኑን ትራምፕ ያወራው በተለይ ከነፍሰ ጡሮች ጋር ተያይዞ እሱንም አቀርብላችኋለሁ። አንዳንድ ጉዳዮችን ላይኳን ላይኳን ላይኳን አዎ፣ ይመቻችሁ። ለወሬ የለው ፍሬ እያለን እንቃኘዋለን። አሽሩካ ምርቶች ምርጫ ይቀጥላል አለ ወሬ የለውም ፍሬ ግን፣ ፍሬ እንዲኖረው የምናደርገው እኛ ነን ብለን ፕሮግራማችን ስንጀምር፣ ትራምፕ ሰሞኑ የተናገረው አንድ ነገር በተለይ ነፍሰ ጡሮችን የተመለከተ ከኦቲዝም ጋር የተገናኘ ጉዳይ ቀልባችንን ስቧል። ብዙ መነጋገሪያ ሆኗል። ትራምፕ የሚለው ከ20 ዓመት በፊት ብዙ ኦቲዝም ያለባቸው ህጻናት አይወለዱም ነበር። አሁን ግን ከቅርብ ዓመታት ወደዚህ በርካታ ኦቲዝም ያለባቸው ህጻናት እየተወለዱ ነው። ይህ ደግሞ ምክንያቱ ክትባት፣ እንደዚሁ ደግሞ የሚወስዱት እናቶች በእርግዝና ወቅት የሚወስዱት መድኃኒት ነው እያለ ነው ታይኖ የተባለውም መድኃኒት በእርግዝና ወቅት አትውሰዱት፣ ለልጆቻችሁም አትስጡት ነው የሚለው ትራምፕ። ከተወለዱ በኋላ ለልጆቻችሁም አትስጡ ነው። አዎ፣ አንዳንድ ሰዎች አሉ ክትባትም ሳይወስዱ እንደዚሁ መድኃኒትም ሳይወስዱ የሚኖሩ፣ እነዚህ ሰዎች ምንም አይነት ኦቲዝም አልተገኘባቸው ማህበረሰቦች አሉ ነው የሚለው። አሚሽ የተባሉ ህዝቦች እነዚህ ምንም አይነት መድኃኒት አይወስዱም፣ እንደዚሁ ክትባትም አይወስዱም። ያው ምንም አይነት ግን የኦቲዝም አልተገኘባቸውም ነው። ስለዚህ ትራምፕ አነጋገሩ ያው ክትባትና መድኃኒቶች ፒሎች የሚወሰዱ በእርግዝና ወቅት የሚወሰዱ መድኃኒቶች ናቸው ችግር እየፈጠሩ ያሉት ነው የሚለው፣ የእሱ አገላለጽ ነው። ሳይንሱ ምን ይላል ደግሞ እንመለከት። ኦቲዝም ህጻናት ናቸው ኦቲዝም አለባቸው ሲባል እንሰማለን። ለመሆኑ ኦቲዝም ምንድን ነው? እዚህ አፖሎ ሚል ትርጓሜ ያስቀመጡት ኦቲዝም በማህበራዊና መግባቢያ ችሎታዎች ላይ የአንጎልን መደበኛ እድገት የሚጎዳና በመጀመሪያዎቹ ሶስት ዓመታት ውስጥ የሚታይ የእድገት መታወክ ነው በአንጎል ነርቭ ሴሎች ውስጥ አንዳንድ ለውጦችና በመካከላቸው ያለው ግንኙነት አንዳንድ የባህሪ ችግሮችን የሚፈጠርበት የነርቭ ስርዓት ከነርቭ ስርዓት ጋር የተያያዘ ነው ይላል ያው እንደዚህ ስናያቸው የኦቲዝም ህጻናት ያስታውቃሉ እንቅስቃሴያቸው ሁኔታቸው ከንግግራቸው የታወቀ ነው እና የራሳቸው እንክብካቤ ስለ ልቦና ድጋፍ ከተደረጋላቸው ያው መኖርና መማረም የተለያየ ነገሮችን ማድረግ ይችላሉ። ይሄ ብዙ እየታየ ያለ ጉዳይ ነው ማለት ነው። እነዚህን በተለይ በሀገራችን ማግለል የሴጣን ህመም ነው የሆነ እንትን ነው አድርጎ እየተረገመ አድርጎ የመሳለም ነገር አለ። የተለያዩ ችግሮች አሉ። ዶናልድ ትራምፕ ይህንን አትወሰዱ ይበል እንጂ የህክምና ባለሙያዎችና የሳይንስ ሰዎች የዶናልድ ትራምፕ ንግግር ትክክል አይደለም፣ ይህ ሰውየ እኮ የሆነ ሰዓት እየተነሳ የሚያዛጥነው ነገር አለ ነው ያሉት። ሶ እየተቃወሙት ያለበት ምክንያት ደግሞ ኦቲዝም የሚፈጠርበት የተለያዩ ምክንያቶች አሉ። ይሄ ነው ተብሎ በአንድ ጉዳይ ላይ ሊደመደም አይችልም። ስለዚህ ትራምፕ ይህንን አትወሰዱ ይህን አትዋጡ የሚለው ጉዳይ አሳስቦናል፣ እያሉ ይገኛሉ። ኦቲዝም ኤ ኤስ ዲ ኦቲዝም ስፔክትረም ዲስኦርደር በተለያዩ ምክንያቶች ይከሰታል ነው የሚሉት። አንደኛው ጄኔቲክ ፋክተር ነው፣ ከቤተሰብ ከዘር ወደ ዘር የሚተላለፉ ጉዳዮች። ሌላ ከእርግዝና ጋር ተያይዞ የሚፈጠሩ ኮምፕሊኬሽኖች፣ ኢንፌክሽን፣ እንደዚሁ በእድሜንም ደግሞ ጠጋ አድርጎ በትልቅ እድሜ ላይ የሚወለዱ ልጆችም እንደዚህ አይነት ነገር ሊፈጠር እይችላል ነው። ሜዲኬሽኖች ለምሳሌ ቫልፕሮዌት የተባለ ሜዲኬሽን መውሰድም ለዚህ ሊያጋልጥ ይችላል። እንደዚሁ ሃይ ሌቭል ኦፍ ኤር ፖሉሽን፣ ከፍተኛ የሆነ የአየር ብክለት ባለበት ሁኔታ ውስጥም ካለን ሊያጋልጥ ይችላል ነው እያሉ ያሉት። ስለዚህ ይሄን ብለህ ትራምፕ መናገር ልክ አይደለም የሚል ነገር እየተነሳ ይገኛል። መልስ ከሰጡ ባለሙያዎች መካከል በስዊድን ከፍተኛ እናቶች ላይ ውልደት ላይ ክትትል አድርገናል እያለ ያለው ይሄ ባለሙያ ነው። በስዊድን የተፈጠሩ 2.5 ሚሊዮን እርግዝናዎችን፣ ሪከርዶችን፣ መረጃዎችን ተከታትለን አጥንተናል ነው የሚለው። በዛ መሰረትም የወሰዱት ከእርግዝና በፊት የወሰዱትና የልጆቻቸው እድገት ሁኔታ ምን ይመስላል የሚለውን አጠንተናል። ከወሰዱትና ከደረሰባቸው ነገር ጋር አይገናኝም ነው የሚለው። ስለዚህ በዛ መሰረት የትራምፕን ሀሳብ ነው ውድቅ እያደረግን በአንድ በኩል ትራምፕ የሚያነሳው ነገር በእኛ ማህበረሰብ ውስጥም መመልከት ትችላላችሁ። እስቲ በአሜሪካ፣ በካናዳ፣ በስዊድን በተለያየ አውሮፓ ሀገር ያላችሁ የሚወለዱት ልጆች እና ኢትዮጵያ ደግሞ የሚወለዱት ልጆች እስቲ ተመልከቱ። እኔ አሁን እዚህ ስመለከት ባለውበት ስዊድን ብዙ ሰዎች አሉ አበሾች፣ የኦቲዝም ህጻናት እየወለዱ ያሉ ኢትዮጵያ ውስጥ ግን ሄደን ብንመለከት እንዴት ነው? አንዳንዴ ያው ኢትዮጵያ ውስጥ ብዙ ህዝብ ስለሆነ እንደዚሁ ደግሞ ዳታውም በደንብ ሰውም አናይም። ቢታይም ደግሞ ያው የታመመ ነው በዚህ ነው በዛ ነው እያሉ ይደብቁታል እንጂ ብዙ ነገር አለ የሚል ነገር ነው እየተነሳ ያለው እና ትራምፕ በአጠቃላይ ከ20 ዓመታት በፊት የኦቲዝም ነገር ዝቅተኛ ነበር። አሁን ለምን በዛ ነው? እናንተስ ምን ትላላችሁ? ወላጆች በተለይ ይሄ ጉዳይ የሚመለከታችሁ ጥንቃቄ እንድታረጉ ነው። በአጠቃላይ ግን እየተባለ ያለው የምትወስዱት በእርግዝና ወቅት ላይ ሆናችሁ ምትወስዱት ሜዲኬሽን መድኃኒቶች በጥንቃቄ በሕክምና ባለሙያ የታዩ ክትትል እየተደረገባቸው የምትወስዷቸው ቢሆን ይመረጣል። እርግዝናቸው የተካተለ ያለው ባለሙያ ይህም ብትወስጂ፣ ይህም ባትወስጂ እያለ ይጠቅምሻል ነው። ዋና እዛ ጋ ብናተኩር ይሻላል የሚል ድምዳሜ ነው። ጠቅለል ሲያደርግ ባለሙያዎች የተናገሩ ሰሞኑ መነጋገሪያ ከሆኑ ጉዳዮች የመቤታችን የቅድስት ድንግል ማርያም ስዕል አድኖ መቅደድ እንቅስቃሴ እየታየ ይገኛል። ያም ተቃውሞ ገጥሞታል። እስከ መስቀለ አደባባይ ሊኖር ይችላል የተባለ ጉዳይ ነበረ። እሱ መነጋገሪያ ሆኗል። አስቃኛችኋለሁ። እቺ የምንመለከታት ወጣት ከስር ምታይዋት እመቤታችን የቅድስት ድንግል ማርያም ስዕል አድኖ ስትቀድ የለቀቀችው ቪዲዮ በጣም ቁጣ ቀስቅሶ ነበረ። በዚህም ወጣት ባሮክ የተባለው ልጅ አፈላልጎ ቤቷ ድረስ በመሄድ እዚህ ቤት ነው፣ እንደዚህ አይነት ተግባር የፈጸመችው በሚል ያው እናትም ሲማጸኑ እንመለከታለን። ኋላ ላይ ግን የተሰማው ይሄ ልጅ እዚህ ቤት አስገድዶ ነው እናት ቤት የገባው እንደዚህም የሚያስለቅሳቸውም እና ይሄ ልጅ መታሰር አለበት የሚል በተቃራኒ ነው እንግዲህ ዘመቻ የተነሳው ማለት ነው። ልጅቷ ጥፋት ያጠፋችው እያለች ይው እንደዚህ ነገር ተሰምተዋል። በእርግጥ ልጅቷ ታማ ነው እንደዚህ ሆና ነው ጸበል ነው ሜዲያ ያለባት የሚል ነገር እንመለከታለን። በሌላ በኩል ደግሞ መታም ይቅርታ ስትል ሶሻል ሚዲያ ላይ ስትነጋገር እንመለከታለን የሆነ ሆኖ ይሄ ወጣት አጥፍቷል በሚል ኋላ ላይ እንደታሰረ ነው። ይሄ ታስሯል። ይሄ ልጅ አይናችን እያየ ቤተ ክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ አይደለም መታሰር መሞት እመርጣለሁ። ይህ አይኖቼ ክሜ መሞት። አሁን ደግሞ በሌላ መልኩ ማስፈራራት ደግሞ ቀጥሏል። ለአንዴና ለመጨረሻ ጊዜ ልንገርህ ትልቅ ችግር ውስጥና ፋንጅ ወረዳ ላይ ነን እያልኩ ነው። ፋንጂ ወረዳ ላይ ሆነ ፋንጂ አልፈነዳም ማለት ፋንጂ አይፈነዳም ማለት አይደለም። በተደጋጋሚ እንደዚህ አይነት ንቀት በሚፈጽሙ ሰዎች ላይ የማያዳግም እርምጃ ሲወሰድ አይታይም። ስለዚህ ምእመናን ደግሞ ያው ኦርቶዶክሳውያን ለመስቀል በሚወጡበት ቀን የመቤታችን የቅድስት ድንግል ማርያምን ስዕል አድኖ በትልቁ ይዘን እንውጣለን ወይ እናሳያለን የሚል አይነት ነገር ውዥንብር ተሰምቷል። ከዚህ ጋር ተያይዞ ታዲያ የተሰማው መግለጫ ነው። ሌላው አነጋጋሪ እየሆነ የመጣው ማለት ነው ብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ የሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ሕገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል ከዛ ውጭ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን ግራ የሚያጋባ መግለጫ ነው። እንደኔ ግራ የተጋባችሁ ሰዎች ካላችሁ አላውቅም። አዎ፣ በዓሉ ይከበር ስነ ስርዓቱ የበዓሉ ይቅ ይቅደም መባሉ ምንም ጥያቄ የሌለው ጉዳይ ነው። መስቀል በዓል ላይ ግን ሰው ድንጋይ ይዤ ወጥቼ ደበድባለሁ አላለም ወይ መንገድ ዘግቼ አስቸግራለሁ አላለም። መሳሪያ ታጠቄ ምናምን አላለም። በዛው የመቤታቸው የቅዱስ ድንግል ማርያም ስዕል አድንዋን ይዤ በቲሸርቴ ለብሼ ስዕሉንም በደንብ አሰርቼ ከፍ አድርጌ ይዤ ይወጣለሁ ነው ያለው። እንዴ ነገ መስቀላችሁንም አታድርጉ ያው ሚያስ እንትን የሚያለው አካል ስላለ የሚባል ከሆነ እንዴት ነው እንዴ? ኦርቶዶክስ በተለያየ መንገድ ጥቃት እየተፈጸመባት መሆኑ እየታየ ነው እና አባቶቻችን ለእምነት እንድትከበር መታገልና መጠየቅ ሲገባ፣ ድንበሯ መጣሱ ሊያሳስባቸውና መናገር ሲገባ እንዴት ነው እንደዚህ አይነት መግለጫ? እኔ ግራ ገብቶኛል በእውነት ብቻ ያው እየተነሳ ያለው ጉዳይ ይሄ ነው። እናንተስ ምን ትላላችሁ? በእርግጥ ይሄ ትንሹ ነገር ነው። ከዚህ የከፋው ነገር እየተፈጸመ ነው። እቺ እህታችን አምራ የተናገረችውን ነገር እንስማ። ለምንድን ነው የካህን ወንድማቸው ቀድሶ ሲወጣ አቁርቦ ቁርቦ ሲወጣ በድንጋይ ተመቶ ደግሞ በጠራራ ፀሐይ ሲፈስ ለምን አልቆጫቸውም? ሲታረድ ለምን አልቆጫቸውም? ለዘር እንዳይተርፍ እስከ ልጅ ልጁ ታርዶ ቀብር ያላገኘው ካህን ለምንድን ነው ያልቆረቆራቸው? ጥያቄ አለኝ። እሱ ያንገበግበኛል። አንድ ቀን በቅዳሴ መሐል ለምንድን ነው ሞታቸው ሊነገር ያልተፈለገው? ለምንድን ነው ሞታቸው እንደምንም ተድበስብሶ እንዲቀር የተደረገው? ለምንድን ነው መጠየቅ ፈልጋለሁ? በመላው ዓለም በውጭ ያላችሁ ካህናት ነን የምትሉ ሰዎች ይህንን እንድትመልሱል ይፈልጋለሁ። ይሄ ነው አሳዛኝ እውነታ። እታችን የጠየቀችው ተገቢና ትክክለኛ ጥያቄ ነው። እየተፈጸመ ያለው በንግግር ብቻ ሳይሆን ስለ አድኖ በማቃጠል ብቻ ሳይሆን ካህናትን በመግደል አብነት ተማሪዎችን በመግደል፣ በአርሲ አካባቢ የምንሰማው ግፍና በደል ይሄ ነው። ዛሬ በዓል ዋዜማ ነው ፌሽታና ደስታ ያ እንደዛይን ነገር ባወራላችሁ ደስ ይለኝ ነበረ። ነገር ግን እውነታውን መካድ አይቻልም። እየተፈጸመ ያለው ግፍና በደል ይሄ ነው። በተለይ በግልጽ እየታየ እንደዚህ የፈጸሙ ያሉ ሰዎችም መጠየቅና ለምን መባል አለባቸው። ሰው እየተቃወመ ያለው ነገር ይሄ ነው። ከመስቀል ድባብ ጋር ተያይዞ የተነሳ ጉዳይ ይሄ ነው። እንግዲህ አሳሳቢ ሆኗል ማለት ነው። በየቦታው እየታየ ስህተት በጨዋታ ስፍራ በተፈጠረ ስህተት ልጃቸውን ህፃ ልጃቸውን የተነጠቁት ወላጆች 25 ሚሊዮን ዶላር ካሳ ተከፍሏቸዋል። ህፃን ወንጌል እስጢፋኖስ የስድስት ዓመት ልጅ ነች በደስታ በጨዋታ ያው ልጃችን እናዝናና ብለው የዛሬ አራት ዓመት ሴፕቴምበር 2021 በአሜሪካ ዴኒቨር አቅራቢያ በሚገኝ ግሊንውድ ካቨርስ በተባለ የመጫወቻ ስፍራ አሚዩዝመንት ፓርክ ልጃቸውን ለማዝናናት ይዘው ሄደው ነበረ። ጨዋታው ያው በሮለር ኮስተር ወደ መሬት ውስጥ የመግባት ነው። እስከ 30 ሜትር በምትመለከቱት ቦታ ላይ ወደ ውስጥ በሞሽን በእንቅስቃሴ መግባት ነው በዚህ የሚያው ሰው እንደዚህ አይነት ጨዋታዎችን ይዝናናባቸዋል ነገር ግን የምታስተውሉት እዚህ አይነት ቦታዎች ላይ በጣም መታሰር ጥንቃቄ ከፍተኛ ጥንቃቄ ያስፈልጋል ያው ወላጆች ከልጃቸው ጋር ለመጫወት ተራቸው ላይ ተቀመጡ ይሄ ማሽን ሌላ ጊዜ ሰው ሲታሰርና ልክ ነው መጫወት አለበት ጥሩ ሁኔታ ላይ ነው ብሎ የሚያሳየው ቀይ ይበራ ነበረ እና ነገር ግን እቺ ህፃን ሳትታሰር ቀይ በርቷል። ማሽኑ ሬዲ ሆኗል ተጫወቱ የሚል ምልክት አሳይተዋል ማለት ነው። እቺ ህፃን ሳትታሰር ያው በዛም ሁኔታ ወደ መሬት ሲለቋቸው ህይወቷ ወድቃ ያው ህይወቷ ማለፉ ነው የተነገረው። እጅግ አሳዛኝ በሆነ ሁኔታ ያው ይሄ የማሽን ስህተት የተፈጠረው የድርጅቱ ችግር ነው በሚል ክስ ተካሂዷል። ላለፉት አመታትም ሲካሰሱ ቆይተው ያው 205 ሚሊዮን ዶላር ካሳ ተከፍሏቸዋል ፍትህ ቢያገኙም፣ ነገር ግን ያው የህፃን ልጅ ህይወት በዛ ላይ እንዝናናለን ብለው ወጥተው እንደዚህ አይነት ፍጻሜ ሲሆን ልብ ሰባሪ ሁሌም ከልብ የማይጠፋ አሳዛኝ ክስተት ነው የሚሆነው ፍትህ ማግኘታቸው ለሌሎችም አስተማሪ እንደዚህ አይነት ነገር እንዳይደገም አስተማሪ ይሆናል የሚል ነው እየተነገረ ያለው በእውነት አሳዛኝ ነው እንደዚህ ወጥቶ ከመቅረት እግዚአብሔር ይጠብቀን ነፍስ ይማር ወይ ፖለቲካ፣ ወይ ፖለቲካ፣ ያልታመመ የለም በአንተ ያልተነካ። ወይ ፖለቲካ! ሰሞኑን በርካታ የመከላከያ ሰራዊት አባላት በፋኖ መማረካቸው እየተነገረ ይገኛል። ምንድን ነው የተሰማ ያለው? እስቲ እንመልከታቸውአባታችን ተማርኳል፣ እኛም ተረግመናል። ቀፍበል እኛም ብልጽግና ደግሞ ኤአይ ነው አርቲፊሻል ኢንቴሊጀንስ ፎቶ ቪዲዮዎች ናቸው እንጂ ፋኖ እንደዚህ አይነት ስራ አልሰራም እያለ ይገኛል። ጸመ ያለው እንደዚህ ነው ማለት ነው። በተለይም በወሎ አማራ ፋኖ ሰሞኑን እየተሰማ ያለው በርካታ የአብይ አህመድ ሰራዊት በዚህ መልኩ መማረካቸው ነው። ሶስተኛ ዓመቱን በያዘው የአማራ ክልል ጦርነት ያው እንደቀጠለ ነው። አሁንም ያለው ነገር ይህንን ይመስላል። በየጊዜው የሚሰሙ ነገሮች በዚህ መልኩ ነው የቀጠሉት። የሚያሳዝነው በተለይ የአብይ አህመድ ፖሊሲ ተማሪዎችን ወደ ጦር ሜዳ የመላክ እንዲያው ቁጥሮችን ስንሰማ እኔ በእውነት በጣም ያስደነግጠኛ አንዳንዴ። በተለይ አስራ ሁለተኛ ክፍል ተማሪ ውጤቱን እያያችሁት ነው፣ ምን ያክል ተማሪ እንደሚያልፍ በየአመቱ አንዳንድ መረጃዎችን ልስጣችሁ። እስካሁን ድረስ በተለይ ብርሃኑ ነጋ ስልጣኑን ከያዘ በኋላ የትምህርት ሚኒስቴር ሁለት ነጥብ ዘጠኝ ሚሊየን በላይ ተማሪዎች ተፈትነዋል። የአስራ ሁለተኛ ክፍል ፈተና ነው። ሁለት ሚሊየን ዘጠኝ መቶ ሰማንያ አምስት ሺህ አራት መቶ አስራ ስምንት ያለፉት ስንት ናቸው ከዚህ ውስጥ 142505 ተማሪዎች ናቸው ያለፉት የወደቁትን ተመልከቱ እንግዲህ 2842913 ተማሪዎች ናቸው የወደቁት በአጠቃላይ በ2014 ከ906000 በላይ ተማሪዎች ተፈትነው 29000 ተማሪዎች ብቻ ነው ያለፉት 876000 በላይ ተማሪዎች ወድቀዋል 12ኛ ክፍል እነዚህ በ2017 የተፈተኑት ደግሞ 585882 ሆነው ያለፉት 48920 የወደቁት ደግሞ 536962 ተማሪዎች ናቸው እና ለምንድን ነው ተማሪው ሃይስኩል እየገባ ያለው ብለን ከጠየቅን፣ አብይ አህመድ ያው ለእንደዚህ ለጦርነት ለመውሰድ እና እንደዚህ ለማስማረክ ነው የምንመለከተው ነገር። ይሄ ነው። በጣም አሳዛኝ ነው። ጦርነት ላይ እየተበጀተ ያለው ነገር ከፍተኛ መሳሪያ ለመግዛት ድሮን ጭምር፣ ድሮን እናመርታለን የሚል ነገር ደግሞ እየተመለከትን ነው። ያው እንደዚህ አይነት የጦርነት ወሬዎችን ብቻ ነው ከብልጽግና አገዛዝ የሚወጣው። ወይ ፖለቲካ እንላለን፣ ወይ ፖለቲካ፣ ወይ ፖለቲካ ያልታመመ የለም በአንተ ያልተነካ፣ ወይ ፖለቲካ፣ ወይ ፖለቲካ። አቤት ውድ ኢትዮ ቤተሰቦች፣ የኢትዮጵያ ኤርትራውያን ሁላችሁ የምትከታተሉን፣ ለዛሬ ያቀረብኩላችሁን ይመስል ነበረ። በድጋሚ የመስቀል በዓል የሰላም የፍቅር ይሁንልን፣ በረከት የምናገኝበት እያደርግልን፣ በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ አሽሩካ ነበርኩኝ አመሰግ